ሁር አባታችን መላከ ሰላም ቆሞስ አባ ለአኩተ ለአብ የዚህ የሁለቱም ቤተ መቅደስ አስተዳዳሪ በአውደ ምሕረቱ ላይ የምትገኙ ከደብሩ ስብከተ ወንጌል ኃላፊ ጀምሮ ሊቃውንተ ቤተ ክርስቲያን ራቅም ብላችሁ ቀረብም ብላችሁ የእግዚአብሔርን የማዳን ስራ፣ ቸርነቱን፣ ይቅርታውን፣ ምሕረቱን ለማየት ለመባረግ፣ ለመማርና ለመዘመር በጎ ስራ ለመስራት የመጣችሁ አረጋውያን አባቶቻችን እንዲሁም እናቶቻችን ወጣቶች እንዲሁም ህጻናት በእግዚአብሔር ስም እላችኋለሁ እንደምን አደራችው። ከሁለት ሺህ አስራ ሰባት ወደ አስራ ስምንት ከዘመነ ማቴዎስ ወደ ዘመነ ማርቆስ ቁርሃ መስከረም ለመስቀሉ የበዓል ፍጻሜ መስከረም ሀያ አምስት እለት እለተ ሰንበት እንኳን አደረሰና አደረሳችሁ። እስከደረሳችሁ አመስግኑት እግዚአብሔር። እንግዲህ ክርስትና ግቢው ሰፊ መሆኑ ደስ ይላል። ነገር ግን ደግሞ ወደዚህ ቀረብ ብሎ መማማሩ፣ አጋጣሚ ያለንባት ሀገር ታዳጊ ሀገር ናትና መብራት ቢጠፋ ሳንሰባየን ከምትሉ እንዳጋጣሚ መቆራረጥ ቢኖር ወደዚህ ቀረብ ብሎ መማሩ መልካም እንደሆነ እየነገርኳችሁ በዕለቱ አጠር ያለ ትምህርት ወንጌል የዕለቱን ታሪክ እንማማራለን፣ እንነጋገራለን። ፀአተ ክረምት ይባላል የዛሬው ቀን። እስኪ ተናገሩ፣ የክረምት በሉ መውጫ። የምን መውጫ? አዎ ለካም ክረምት የሚገባበትን የሚወጣበትን ዕለት አለው። ሰው የሚወለድበትን እንደገና መጨረሻ የነፍሱ መውጫ ቀንም አለው። ለዚህ እኮ ነው አንዳንድ ሰዎች ራክ ቅዱስ አማኑኤል መውጫው ስጠኝ ይላሉ። ከክፉ ነገር መውጫ፣ ከመከራ መውጫ ከስደት መውጫ ፊታችን ላይ ከተጋረጠ መጥፎ ነገር ላይ መውጫ። ቀን ለካም ጊዜ ያስፈልጋል። አባቶቻችን የጊዜ እንጂ የወንድ ጀግና የለውም ይላል። መውጫ የሚሰጥ ቀን ነው። ቀኑ ደግሞ የእግዚአብሔር ነው። እከሊት ልጅ ወልዳ ቀን ወጣላት ትላላችሁ። እከሌ ስራ ጀምሮ ደሞዛ ቢቶ ቀን ወጣለት ትላላችሁ። እከሌ ባለሥልጣን ሆኖ ጊዜ ገጥሞት ትናንት እንዲህ ነበር ዛሬ እንዲሆነ ትላላችሁ። ተምሮ ቀን ወጣለት ጊዜ ወጣለት፣ እያን ብዙ ነገሮች እንላለን። እርግጥ ነው ሰው ሰርቶ ቀን ሊወጣለት ይችላል፣ ይሆናል። ግን የኑሮ ቀን መውጫ ሳይሆን የነፍስ ቀን መውጫም እንዳለ ማሰብ ያስፈልጋል። ድምጽ ቀነስ አድርገው። ስልክ የምታወራው ወንጌል እየተነገረ እዚህ ጋር ማውራት ብዙ አያስፈልግም። ቀነስ አድርገው ሌሎቹ እንዳይበበሹ። እሺ፣ ከኔ ጋር ናቸው አደለም? እግዚአብሔር ከሁላችን ጋር አዩ። ስለዚህ እከሌ ታሞ ነበረ፣ አዎ፣ በፀና ነፍስ ወጣች እንላለ። በአጭሩ ቀንም ይወጣልናል፣ ነፍሳችንም ትወጣለች፣ ጊዜም ይወጣልናል። ነፍስና ስጋ ቢለያያሉ። ከሰኔ 26 እስከ መስከረም 25 ያለው ሶስት ወር ክረምት ይባላል። ክረምት በባህሪው ሁለት ትርጉም ይዟል። አንደኛው ብሉይ ኪዳንን አምስት ሺ አምስት መቶ ዘመን አባቶቻችን በጨለማ ያለፉበት ዘመን የምናስብበት ነው። እንኳን አምስት ሺ አምስት መቶ ዘመን በዚህ አካባቢ ለአንድ ቀን የመብራት መቆራረጥ ይወራል ሲባል እንኳን እንዴት እንደለግጣለን። ለአንድ ቀን መብራት ሲጠፋ ለአንድ ሰዓት መብራት ሲጠፋ እንዴት እንደለግጣለን። ስለዚህ አባቶቻችን አምስት ሺህ አምስት መቶ ዘመን የነበሩበት የመከራ ዘመንና የጨለማ ዘመን የምናስብበትን ክረምት ያሰብረናል። በምኑ ደመና ሲደምን የሚመጣው ጨለማ፣ ዝናቡ ሲዘርም ያለው ጨለማ እንደገና ደግሞ ጨለማ ማለት መጓዝ የማይቻልበት ጊዜ ነው እና ሰው በጭቃ ተራምዶ አዎ፣ ብዙ አያመልጥም። ስለዚህ ጨለማ በተለያዩ ትርጉሞች ክረምትና ጨለማ ይገናኛሉ። አዎ፣ ክረምትና ጨለማ በዚህ አይነት መልኩ በውሽፍሩ፣ በጨለማው፣ በዝናቡ፣ በነጎድጓዱ፣ በመብረቁ በዚህ ሁሉ ነገር ይተረጎማል። ሌላው ጨለማ እንዳለ አይቀርም እና በብርሃን ይለወጣል። የተረጋጋም ነው ጨለማና እና በተረጋጋ ሰውም በተረጋጋ ጊዜም ይቀር ይለወጣል። በአጭሩ ሶስት ወር ክረምት ነውና ክረምቱን አሳልፈን ወደ በጋው እንድንወጣ ያደረገን አምላክ የተመሰገነ ይሁን። እስኪ አመስግኑት እግዚአብሔርን። አዎ ስለዚህ በአጭሩ ክረምቱ የሚወጣው በዛሬ ቀን ነው ማለት ይህም ማለት ግን ነጋ ይዘን ማለት አይደለም። እየሰማችሁ ነው አይደል? ይህ ማለት ከሰዓት በኋላ ዝናብ አይመጣ ማለት አይደለም። የቤተክርስቲያኗን አቆጣጠር ነው የቆመችበት ሶስት ምሰሶ አለ። ሰባቱ ምስጥራተ ቤተክርስቲያን፣ አምስቱ አይማደ ምስጢር፣ ሶስቱ የሚባሉ ምሰሶዎች ዶግማ፣ ቀኖና፣ ስርዓትና ትውፊት አሉ። ትውፊት ማለት ቅብልሎሽ ማለት ነው። ቅብልሎሽ ማለት ስርዓት ነው። ዘጠኝ ወር በጋ ሦስት ወር ክረምት ብለው አባቶቻችን አስቀምጠውታልና ስለዚህ የዛሬው ቀን እለተሰንበት መስከረም 25 ቀን ለሰባት ዓመት አንድ ጊዜ ነው ውድ ቀን የምትገኞች ቀን የክረምት መውጫ በዕለተሰንበት በዛሬው ዕለት እግዚአብሔር አምላክ እኔና እናንተ እንድንገናኝ አድርጓል። ክብርና ምስጋና ለመድኃኔዓለም ይሆን እንደው በዚሁ ከመስከረም 26 ከታይሳስ 27 ያለው መፀው ይባላል። ከዚያ ከታይሳስ 26 ከመጋቢት 25 ያለው በጋ ይባላል። ከመጋቢት ሀያ ስድስት ከሰኔ ሀያ አምስት ያለው ደግሞ ያ ምን ይባላል? የበልግ ዘመን ነው የሚባለው። በአጭሩ ግን በዚህ በአራት ወንጌላውያን ዓመቱ በአራት ተከፍሎ ዛሬ የክረምት መውጫ ማለት ነው እና በጊዜውም ያለ ጊዜውም በማወቅም ባለማወቅም የታሰሩ ወገኖቻችን መውጫውን እግዚአብሔር ያዘጋጅላቸው። በመከራ ውስጥ ያሉ ወገኖቻችን መውጫውን እግዚአብሔር ያዘጋጅላቸው። ውጩ አለምደው ወደ ሀገራቸው ለመምጣት እየናፈቁ መውጫ አጥተው የሚቸገሩ ወገኖቻችን እግዚአብሔር በቸርነቱ ወደ ሀገራቸው እንዲመልስልን መልካም ፈቃዱ የሆነልን። በአጭሩ መውጫ ማለት ይህ ነው። እንግዲህ በዚህ አጭር ነገር ነው የምናገረው። የመጣሁባት ሌላ መሰረታዊ ነገር አለች፣ ከወንጌሉ ጋር አብረን ተያይዘን የምናደርጋት የበረከት ስራ የዚያን ጊዜ ለመቆጠብ አጭር ነገር ልናገር። የምናገረው ግን ሌሊት ሊቃውንቱ ከተናገሩት መዝሙር፣ እንደገና ደግሞ በቅዳሴው የተነበቡ መልዕክታት፣ የተነበበውን ወንጌል አጭር፣ በጣም አጭር አድርጌ እናገራለሁ። ፀሐይ ስለሆነ ያላችሁበት ያኛው ቅዱስ አማኑኤል ቤተክርስቲያን እንደምታዩት ዛፎቹ በጣም ደስ በሚመልኩ አድገው ይከላከላሉ፣ ጥላ ይሆናሉ። እዚጋ ያለው ደግሞ ደት እስከሚያድርግ ድረስ ፀሐይ ላይ ስለሆናችሁ እሱንም ታሳቢ አድርጌ በጣም አጭር ነገር እናገራለሁ። እናንተም ጆሯችሁን ለቃሉ ሰጣችሁ፣ እንድንነጋገር እግዚአብሔር ይርዳን። እርሴን ግን እንዳትረሱ ሲተናገሩ የክረምት በሩ ምንድን አይሰማኝም? አዎ ይችን ያዙና በዚች እነጋገራለን። ለሁላችንም እግዚአብሔር መውጫውን ያድለን። ምን ይላል ቅዱስ ያሬድ፣ ትብሎ መራት ለመራዊታ ወልዱ ወየ ናሃቤ ወሪዘ ኢታ ወንዲ መምጣትን አትተው ይልቁንም መቅረ መምጣትን አይቀር እንዳዘገይ እንዳዘገይ ሙሽሪት ሙሽራዋን ና ወደኔ ስትመጣ ደግሞ እንዳታስጠብቀኝ፣ እንዳትዘገይ ተሎና አለችው ይለናል ቅዱስ ያሬድ። ቀጥሮ ደግሞ ምንድን ነው የሚለው? ስትመጣ ደግሞ አለች። አሁን እንደሚመጣ እርግጠኛ ሆነች። ወዲ ጎንዲ መምጣትን ትመጣለ ነገር ግን እንዳዘገይ። ስትመጣ ደግሞ ምስለ ጴጥሮስ አዋዲ ወጣ ወሰዳኒ ከቅዱስ ጴጥሮስ ከወንጀላዊው አዋዲ ማለት እየተዘዋወረ የሚያስተምር ማለት ነው፣ እየዞረ ማለት ነው። ያውረ ማይኑስታይ ከአንዱ ወደ አንዱ እየተዘዋወረ የሚያስተምር ማለት ነው። አዋጅ ማለት ስለዚህ፣ ከቅዱስ ጴጥሮስ ጋራ ከወንጌላዊው የማቴዎስ ወንጌል ምዕራፍ 16 ቁጥር 16 የሰው ልጅ የሰው ልጅ የሰው ልጆች የሰው ልጅ ማን እንደሆነ ይናገራል ብሎ ነሐሴ 13 ቀን ነሐሴ 7 ቀን መድኃኔ ዓለም ናባላት ጥያቄ ሲያቀርብላቸው ምንድን ነበር ያሉ? ሙሴ የሚሉህ አሉ፣ ኤልያስ የሚሉህ አሉ፣ ኤርምያስ የሚሉህ አሉ፣ ያም ካልሆነ ዮሐንስ መጥምቅ ይሉሃል፣ ያም ካልሆነ ከነቢያት አንዱ ነው ይሉሃል ብለው ሲመልሱለት፣ እሱ ደግሞ እነሱ ያሉትን ይበሉ እናንተ እኔ ማን እንደሆንኩ ትረዳላችሁ ትገነዘባላችኋል? እና መልሶ ጥያቄውን ከፍርሱን ወደ እነሱ አመጣው ሲያመጣው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለና ቅዱስ ጴጥሮስ መሰከረ ለዚህ ነው ከወንጌላዊው አዎ እነሆ እግዚአብሔር የወንክ ክርስቶስ ክርስቶስ የተባልክ እግዚአብሔር ከድንግል ማርያም የተወለድክ በአንተ ከድንግል ማርያም መወለድ ሰው አምላክ አምላክ ሰው ይሆን ዘንድ የፈቀርክ አንተ ብሎ መስክሮ ነበርና ከወንጀላዊው ከጴጥሮስ ጋር ና አለችው። ቀጠለች ወጣውን ወሰዳኒ ሐዋርያ ሥራ ምዕራፍ ዘጠኝ ላይ ቤተ ክርስቲያን እያቃጠለ አገልጋዮቹን እየገደለ መጻሕፍትን እየቆነፃሰለ ይልቁንም ደግሞ ፈቃድ አውጦ ቤተ ክርስቲያን ለማቃጠል አገልጋዮቹን ለመግደል ሲጓዝ፣ አው ለምን ታሳድደኛለህ? ብረቱን ብትረገጠው ወይም ሰይፍ የረገጠ እሱ ይቆረጣል እንጂ ሰይፉ አይሰበርም? ይህ ቃል ይሰብራል፣ ወደ ልብህ ይመልሳል። እግዚአብሔር ቃል ነው። አልመለስም ካለ ደግሞ ሰይብረው ይቆርጣል። ይህ ቃል ልብህን ሰብሮ ተመልሰህ ከመጽጦር ስሜ በውስጥ አሕዛብ በአሕዛብ መካከል ስሜን ተናገር፣ መስቀሌን ተሸከም፣ መስቀልህን ያዝና ተከተለኝ ብሎ አዎ ጠራው። እሱም ሳይዘገይ ወዲያውኑ ተጠምቆ የእግዚአብሔር አገልጋይ ሆኖ ከሳውል ወደ ጳውሎስ ብርሃን ዓለም ጳውሎስ ተብሎ ስሙ ተቀየረለት። ክብርና ምስጋና ለመድኃኔዓለም ይሁን። ከአሳዳጅነት ወደ ተሰዳጅነት፣ ከገዳይነት ወደ ሟችነት፣ ከአቃጣይነት ወደ መቃጠል። አዎ ና ነው፣ መጣ። ምን አለች ሙሽሪት? ከጴጥሮስ ከወንጌላዊውና ያሳድድ ከነበረው በኋላ ግን ብርሃን ከሆነው ከቅዱስ ጳውሎስ ጋር አብረህ ወደኔ ናተሎ አለችና ሙሽሪት ሙሽራዋን ጋበዘችው ይለናል ቅዱስ ቃሉ። ከዚያ ቀጥሎ ደግሞ ማርያም መስቀሎ ለበዓል ሀበት ወዲ አዎ እንዲ ቅዱስ ያሬድ ማርያም መስቀሉን ከኪሩቤል ጋር አመሳስላ አንድ አድርጋ በምታከብርበት በቤተ ክርስቲያን አንድም ተቀራሚ በዚያ ሙሽራዋን ሙሽሪት ተሎና አለችው ይልና የምትመጣበትም ዓላማ መስቀል ጸገ ዘጋጅ ጋዲ ማለት አው አለና ወይም ተክሎች የሚበዙበት አካባቢ ነው። ደብር ማለት ተራራ ወይም ጥጥቅ ያለ ዛፍ ያለበት ቦታ ሲሆን ጋዲ ማለትም ደግሞ እጽዋት፣ አትክልት፣ አዝሪት አበባቸውን የሚሰጡበት ቦታ ነው እና የምትመጣውም መስቀል አበበ ስላበበ ነው አለችና ጋበዘችው፣ ብሎ ድጓው ይዘጋል። ወደ ትርጓሜው ስንሄድ ሙሽሪት የተባለች ቤተክርስቲያን ናት። ቤተክርስቲያን ሙሽራ መድኃኔ ዓለምን መድኃኔ ዓለምን ስጋህ ይቆረሳል፣ ደምህ ይታደላል፣ ጸበሉ ይሰጣል፣ መስቀል ሚመራን ይባረካሉ። አንተ ሙሽራ እኔ ሙሽሪት ቤተ ክርስቲያን ልጆቼን ሰብስቤ ያለሁና ስጋህንና ደምህን ፍቀድላቸው ቶሎ እንዳትዘገኝ ባርካቸው ብላ ለመነች። ለታመስሉት መድኃኔ ዓለምን ትርጉሙ ይሄ ነው አንደኛው። ሁለተኛዋ ሙሽሪ የተባለች ድንግል ማርያም ናት። አዎ የዮሐንስ ወንጌል ምዕራፍ ሶስት ላይ ሙሽራ ሙሽራይቱ ያለችው እርሱም ሙሽራ ነው ይላል። ፀይ ሊባኖስ ሕይወት ባደ ህማሊ መድፍ አራት ላይ መልካሟ ሙሽራ ከሊባኖስ ነይሯ ሰብሆን። ስለዚህ ቤታችን ሙሽሪናት መድኃኔዓለም ሙሽራ ነው። ምንድን ነው ሙሽሪትነቷ? በድንግልና ጸንሳ በድንግልና አምላክን መውለዷ ነው ሙሽርትነቷ። የሱስ ሙሽራነት ምንድን ነው? ከድንግል ማርያም ተጸንሶ ከድንግል ማርያም በመወለዱ ነው። የመቤታችን ሙሽርነት የአምላክናት መሆኗ ነው። የአምላክ ሙሽርነት በቤተልሔም በመላእክትና በከብቶች በረኞች መካከል ተወልዶ ምስጋና የቀረበለት የቤተልሔሙ ሙሽራ መድኃኔዓለም ምስ ያመስክበት አምላክ እሱ ነው ሙሽርነቱ። ልጅ ስድሩ ለሙሽራው ከብት ይታረዳል፣ ዶሮ ይታረዳል ድግስ ይደገሳል። ወገን ይጠራል። ሚዜ ይጠራል። አጃቢ ይጠራል። የመድኃኔ ዓለም ሙሽርነት በቤተልሔም ሲወለድ እንስሳት ናቸው። በቤተልሔም ሲወለድ መላእክት ናቸው። በቤተልሔም ሲወለድ እረኞች ናቸው። የመድኃኔ ዓለም ሙሽርነት ቤተልሔም ስታዩት፣ ቀራኔዎ ላይ ደግሞ መስቀል ላይ ታገኙታላችሁ። ቤተልሔም ላይ በግርግም ተኝቶ ቅጠል ለብሶ ስታዩት፣ ቀራኔዎ ላይ ደግሞ እንጨት ላይ ተሰቅሎ ታገኙታላችሁ ሙሽራው ቤተልኤም ላይ በእናት ዕቅፍ ስታገኙት ቀራንዮ ላይ ደግሞ በእንጨት ጉያ ላይ እጆቹን ዘርግቶ በአምስት ምስማር ተቸንክሮ በአንድ ጦር ተወቅቶ 6666 ግርፋት ተገርፎ ምራቅ ተተፍቶበት ሐሞት ጠጥቶ ለእኔና ለእናንተ ስጋው አልቆ ደሙ ፈሶ ሰውነቱ ጭረት ተጨርቶ ታገኙታላችሁ መድኃኔዓለም አየው አንተ ልጅ ግን ስትድር አንቺ ልጅ ስትድሪ አለ የተባለ በሬ ገዝታችሁ፣ አርዳችሁ፣ አወራዳችሁ፣ ጠጅ ጥላችሁ፣ ጠላ ጠምቃችሁ ነው። የመድኃኔ ዓለም ሙሽርነት ግን በበረት ተወልዶ በመስቀል ላይ እየተጠናቀቀ ስጋውን ቆርሶ እሱ በሬ ታርዶለት ሳይሆን እሱ ታርዶ መስዋዕት ኖሮ ዓለምን ያዳነ። ስለዚህ ሙሽሪ ቤተ ክርስቲያን መድኃኔ ዓለምን ሙሽራዋን እንዳዘገይ ተሮና አለችው ይላል መድኃኔ ዓለም በእውነት ሳይዘገይ ይህ ሀገራችን የኢትዮጵያን ሰላም እንዲመልስልን መልካም ፈቃድ ይሆንልን። ይበቃዋል ወይ እንግዲህ ሊቃውንት የተናገሩት ይሄ ነው። ወደ መልእክቶቹ የመጀመሪያው ቅዱስ ጳውሎስ የተናገረው አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ሰባት ላይ እንዲለና ተሰውሮ የነበረው በእግዚአብሔር ውስጥ ያ ጥበብ ዓለምን የፈጠረበት ጥበቡ አዎ ሰማይ ላይ የሰቀለበት መሬትን በውሃ ጀርባ የመሰረተበት ያ ጥበቡ ያንን ጥበቡን እንነግራችኋለን አለና ቀጠለና፣ ቅዱስ ጳውሎስ ምን አለ? ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል አለ። ዓለምን የፈጠረበት ጥበቡ ስመውቱ ይቤው ኮን ውቱ አዘጠው ተፈጥሩ ሁኑ አለሆኑ ሆኑ ተፈጠሩ አለ ተፈጠሩ ነው። ዓለምን ያዳነበት ጥበቡ ግን አምላክ ተወልዶ ሰው ሆኖ በመስቀል ተንጠልጥሎ ስጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ክብርና ምስጋና ለመድኃኒተ ዓለም አምላካችን ይሁን። ይህን ነው የሚነግረን። ቅዱስ ጴጥሮስ ደግሞ አንደኛ ቆጡ ጴጥሮስ ምዕራፍ ሁለት ቁጥር ሃያ ላይ እንዲህ ይላል። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና፣ አሁን ግን ወደ ለፍሳችሁ እረኛና ጠባቂ ወደ መድኃሪ ዓለም ወደ ልብስ አማምር ተመልሳችኋል። ወደ አማሜር የመለሰና አምላክ የተመሰገነ ይሁን አሜን። በጎ የመለሰና አምላክ የተመሰገነ ይሁን። ሌላ ውስጥ እኮ ነበር እኮ አንዳንዱ ወጥ ውስጥ ተደብቆ፣ አንዳንዱ ቋንቋ ውስጥ ተደብቆ፣ አንዳንዱ ተራራ ውስጥ ተደብቆ፣ አንዳንዱ ደግሞ ፖለቲካ ውስጥ ተደብቆ፣ ሌላም ሌላም ብዙ መደበቂያዎች አሉ። ከነዚያ ሁሉ አልፈን በቅዱስ አማኑኤል አደባባይ በአውደ በረቱ ያገናኘና አምላክ ክብር እና ምስጋና ለስሙ ይሁን። የሐዋርያ ሥራ ምዕራፍ አራት ቁጥር አስራ ዘጠኝ ላይ እስቲ ሁላችሁም ተናገሩ ያየነውን በሉ የሰማነውን ከመናገር ዝም አንልም። እስኪተናገሩ ያየነውን ከሰም የሰማነውን ከመናገር ዝም አንልም። ከሦስት መቶ ዘመን በኋላ መስቀሉ በቅድስት ሌሊት ይወጣል። እንኳን ደስ አላችሁ። እስኪተናገሩ ይህንን አለመናገር፣ አዎ እንዴት ይሆናል? እንዴት ዝም ማለት ይቻላል? የመስቀሉን ክብር መስቀሉ ሲወጣ ሙት ተነስቷል። መስቀሉ ሲወጣ ዓለም በብርሃን ተጥለቅቋል። መስቀል መድኃኒታችን ነው። መስቀል መመኪያችን ነው። መስቀል የነፍሳችን መዳኛ ነው። መስቀል የስጋችን መጠገኛ ነው። ስለ መስቀል አለመናገር እንዴት ሊሆን ይችላል? የመጨረሻው ወንጌል አራቱም ወንጌላውያን ተፈራርቀውበታል። አንዱ ላይ አንድ ቃል ልንገራችሁና ደህና ዋሉ ልበላችሁ የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔ ነፍሱን የሚያጠፋ ሁሉ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብር ሲመጣ ያፍርበታል። ከዚህ ሰውራችሁ መዳን ያን አጭሩ ምንድነው? የሚለው የሚወደኝ ቢኖር መስቀሉን ተሸክሞ ከኋላዬ ይከተለኛል። ምን ማለት ነው? መስቀል ማለት ሰላም ነው። ምንድነው? ይሄ መጨረሻ ነው። መስቀል ማለት ምንድን ነው? ሰላም ሆናችሁ ተከተሉኝ ማለት ነው። ሰላም አለን ሁላችንም። እስኪ እንደው ሰላም ነኝ የሚል አለ እዚህ ውስጥ እ እ ሰላም አለኝ የሚል አለ እንዴ? የለም። እንዴት እዛ ሰላም አለ ብሎ በአሁኑ ሰዓት ላይ አሁን ሞልቶ ይናገራል። የትኛው ሰላም? በየት አካባቢ እ እኛ እዚህ መካከል ስላለ ስለዚህ ሰላምን ይዘህ ተከተለኝ ነው። አሁን እንደው ክርስቶስ የማን ነው? የክርስቶስ። ማንን ታመልካለህ? እግዚአብሔርን። ሃይማኖት ምንድን ነው? ኦርቶዶክስ። ምንድን ነው? ክርስቲያን ነኝ። ሁሉም እሺ፣ ክርስቲያን ነኝ ያወራል፣ ግን ሰላም የለም። ሰላሙን መዳን ያለ የሚመልሰልን። ሁለተኛው መስቀል ማለት ፍቅር ነው። ፍቅር አለ ወይ ነው። እንኳንስ እዚህ ላይ ይቅርና ከቤተሰብ ጋር ፍቅር አለ? ባልና ሚስት ፍቅር አለ? ልጅና አባት ፍቅር አለ? አገልጋይና ተገልጋይ ፍቅር አለ? እ ሁላችን ላይ ምን ምንድነው ያለው? ጥላቻ ነው ያለ የጥላቻ ኮረጆ ነው ተሸክመን የምንዞረው። ግን ምን አለ? ፍቅርን ተሸክማችሁ ይዛችሁ ተከተሉኝ አለ። በፍቅር እንድንከተለው የአምላካችን ዚያል መልካም ፈቃድ ይሆንልን። ሶስተኛውና የመጨረሻው መስቀል ማለት ይቅርታ ነው። ምን ማለት ነው? እስኪ እጃችሁን ከፍ አድርጉ። አምላክ ሆይ በሉ። አምላክ ሆይ፣ እኛ የበደሉንን ይቅር እንደምንል አንተም እኛን ይቅር በለን። እስኪ መስክሎች ይቅር እንዲለን መድሀኒዓለም ይህ እኮ የዘወትር ጸሎት ነው ማቴዎስ ስድስት ላይ የምናገኘው ነው ሁልጊዜ እንጸልየዋለን ግን እናቀዳድመዋለን ምንድን ነው የምንለው እኛ ይቅር በለን ነው የምንለው የሚቀርመው ግን ይቅር እንደምን የሚለውን የሚቀርመው እ ይቅርታን ደብቆ ይቅርታን መፈለግ እንዴት ይሉኝ ይችላል እኛ የበደሉንን ይቅር እንደምንል አንተም ይቅር በለን ሁለተኛ ነገሥት ምዕራፍ አራት ቁጥር አንድ ላይ አልና ሚስት እንደነበሩ አንድ ወንጀ ወንጀሉ ይናገራልና፣ ሰው ልጆች አሉ እና ልጆቹን ለማስተዳደር ብር ተበደረ። የተበደረው ሁለት ነገር አስቦ ነው። ለልጆች በቤት ሚስት ያለች እያዘጋጀች ትመግባቸዋለች፣ ታበላቸዋለች። በውጭ ደግሞ እኔ ሰርቼ ገባለሁ ብር ተበደረ። መበደር እንደ መክፈል አይደለም፣ መክፈልም እንደ መበደር አይሆንም። እየሰማችሁ ነው ይመናል አው ብዙ ሲበደሩት ቀላል ነው፣ ሲከፍሉት ግን ከባድ ነው። አው ይህን የሚያውቀው ማንያርዳ የነበረ ማርያው ላይ የቀበረ ነው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይው። ስለዚህ ይህ ሰውዬ ተበድሮ ስራ ላይ አውሎ ሳይከፍል ሞተ። አበዳሪው ሰውዬ ተበዳሪው ከሞተ ከተቀበረ በኋላ አንድ ነገር አሰበ። ይሄት ነው የቤት እመቤት ናት፣ አትነግድ፣ የወር ደሞዝ የላት ወገን የላት። ይህን ብር ከየት ታምጣ ትከፍለኛለች? ስለማትከፍለኝ አንድ ነገር ልጠቀማል። እየሰማችሁ ነው። ስንት ነገር ልጠቀማል። አንድ ነገር ልጠቀማል። ልጆቿን የኔ ሰራተኛ ላድርግና ጉልበታቸውን ልበዝብዛል። ሄደና ክፈይኝ እንዳልንሽ የልሽ ጌታ ቢጠዋልሽ ስጭኝም እንዳልልሽ የምንም ነገር የልሽ። ደህና ነሽ ነጭ ደህና ነሽ መላቂ ደህና ነሽ። ባለቤትሽ ሳይሞት ብር ተበድሮ ነበረ ሳይከፍል ሞተ። ስለዚህ ብራንድ እያልኩ ጧትም ማታም በጊዜውም ያለ ጊዜውም መውጫና መዝያ ከማሳጣሽ ልጆችሽን ሰራተኛ ድርጌ ልጠቀምባቸው ስጭኝ አለች ዝወራለችና በሞት ይሻለኛል እንጂ ልጆችን ማለት ሰው ሰራተኛ ሳለች ካልሰጥ ማለችና፣ ምርር ብላ አለቀሰች። ትንቢተ ኤርሜያስ 31 15 ላይ ራሄል ስለ ልጆቿ መጽናናትን አልቻለችም የሉምና አለቀሰች ይላል። እች ሴትዮ ከኔ ቅብ የነበሩ ልጆች ከመድበሮን ተታስተጋብ ጎዳያ ታይተገረብያ

አንተ ነብይ የእግዚአብሔር አለችው። አቤት አለ። ባለቤቴ ከመሞቱ በፊት ብር ተበደረ ሳይከፍል ሞተን ባለ ዕዳው መጣና ልጆችሽን አምጪ ሰራተኛ ላድርጋቸው በተበደርሽው ዋጋ አለኝ። እኔ ደግሞ ልጆቼ ከዓይኔና ከእጄ እንዲርቁ አልፈልግም። ይህንን ዕዳ መውጫ ስጠኝ። ሄሎ እንግዲህ ለተፈስቴ መሰረታዊ ዓላማ ርስ የዚህ ጋር እስኪ ተናገሩ። የዕዳ የበሉ መውጫውን አዘጋጅልኝ ብዙ የተቸገሩ አሉ። እና መውጫውን እግዚአብሔር ያዘጋጅላቸው። አዎ ለዚህ ላይ እንዳ የመውጫ ቤትልኝ አለችው። ሂጅና በቤትሽ ያለውን ባዶ ማሰሮ በሙሉ ከጎረቤትም ያለውን ሰብስቢና በቤትሽ ውስጥ ብቻ ልያላት እየሮጠችትና ማሰሮ እንደም እንዳለ ሰበስበች። ትንሽ ቆይታ ስታየው ዱቄቱ፣ ዘይቱ፣ ውሃው ሁሉ ነገር በቤት ሞልቶላታል። ክብርና ምስጋና ለመድኃኔዓለም ይሁን። እየሮጠች መጣችና፣ አንተ ነቢየ እግዚአብሔር አለችው። አቤት አለ። ሁሉ ጎተራውም፣ ጎታውም፣ በርኒሩም፣ ጋሩም፣ ማድጋውም ሁሉ ነገር ሞልቶልኛል፣ ምን ላድርገው አለችው። ሽጭና እዳሽን ክፈይ፣ የተረፈውን ግን ከልጆችሽ ጋር ተመገቢ። ሲያመስሉት መልአካ ጋር እግዚአብሔር ከዚህ ነው።